ሰላሙ አለይኩም ራህመቱላሂ ወበረካቱ የቻና ቤተሰቦች እንግዲህ ሰላም ናችሁ ሰላም ናቸሁ በዚ ዝች ይበልልኝ ሰላም ሰላም ክርስቲያንቶች ባላችሁ ቦታ ላይ ይጠብቃችሁ እዚህ ጋ ነጭ ሽኩርት አለኝ ሀገራችን ሰላም ደስታ ፍቅር አንድነት ያምጣልን እላችኋለሁ ዛሬ ሽሮ ልሰራ ነው ሽሮዬን ዳመጣሁት አልቀመስኩትም ዛሬ ልቀምሰሆነ እላችኋለሁ ልቀምሲሆነ ሽሮዬን እላችኋለሁ እስቲ ሽሮውን ልጋግር እንጀራም ልጋግርም ከሆነ ከሱቁም ላስመጣም ከሆነ እስቲ እናየዋለን፣ ማለት ነው። መጀመሪያ ዛሬ ሽሮዬም ሞያ ይታይልኝ ማለት ነው። ሽሮዬን ማለት ነው። በነገራችን ላይ ምጥን ሽሮ ነው። ምንም አያስፈልገውም። በርበሬ ምናምን አያስፈልገውም። የተቀመመ ራሱ ቅመም ያለው ሽሮ ነው እላችኋለሁ። ሌላ ምንም ነገር አንጨምርም። ሽንኩርቴን ከትፌያለሁ። ይኸው ሽንኩርቴን እዚህ ጋ ያበሰልኩ ነው።

ሽሮ የምጥን ሽሮ ሆነች። በርበሬ ብለው ምን አንጨምርም። በራሱ ነው፣ የራሱ የጨጓራም ጥሩ ነው። ምጥን ሽሮ በርበሬ አይጨመርም። ነጭ ሽሮ ላይ ነው በርበሬ የሚጨመረው። ያው ልንገራችሁ፣ አናንተ ሙያ ሲዘዘር ነው ለቀቀች። ቅድም ነበረ ለቀቀች ሽንኩርት ወይም ድብል ናርጊ ሽታው ልነግራቸው አችልም። መሻላ ልጅቷ ትበላለች አሉ የዚህ ቤት ልጅ ደስታ ላይ ብቻ ደብሮ ነበር። በእውነት ብቻ ስለሆነ ማለት ነው። በጣም በጣም ደብሮ ነበረ። ሴትዬ የኢትዮጵያ ምግብ ትበላለች ስትሉኝ ደስታ ይለኝ፣ ቶሎ ብዬ ልሰራ። ወላሂ ይኸው ዛሬ ነው ገና ሽሮ ሙሳቸው ማለት ነው። አንድ ጓደኛ አለች የምትመጣ፣ እንጂ የሴትዮ የልጇ ሰራተኛ ማለት ኢትዮጵያዊ ያለች እሷ እንዶ ዳቦ ቆለው እና እንጀራ ፍርፍሩን ድርቆሹን ተከፋፍለን ይዛ ሄደች። ሹሮም ግን እዚህ ነው የምበላው አለች። ሹሮም አካፍል አካፍል ስላት እምቢ አለች እና እዚህ ነው የምንበላው አለችም። አሁን እሷ ደግሞ ቆይ መቼ ነው የምትመጣው? ሚያሁን ጁማ ነው የምትመጣው፣ ጁማ ነው የምትመጣው። ጁማ ጋር ግሬ ጥብቃታለው እንጀራ ማለት ነው ሽሮ ፈርፌ ወጥ ጊዜያም ተራሪሴ እንጠብቃታለ። ጆማ ጆማ ሁሌ ስለሚመጡ ደስ ይላቸው። ጓደኛ ጋር አብራችሁ እንደዚህ ስትበሉ በጣም የሌላችሁ ደስታ ነው የሚሰማችሁ። ምንም አታስታውሱ። በእውነት በጣም ነው ደስ የሚለው ማለት ነው። አሁን ይችን ትክትክ ብላ ትበስላለች እላችኋለሁ። ይበስላል እላችኋለሁ። ያው ዛሬ እንጀራ ስጋግር አንቀረጽኩላችሁም። ዛሬ ምነው እንጀራ ጋግር ያለው ሁለተኛዊ ነው። ዛሬ እንጀራ ጋገርኩት። ያው እዛም ቀንም እንደዚህ አንድ ጋግሬ እላችኋለሁ። ዛሬም ይኸው ሁለተኛ ነው ዛሬ የጋገርኩት። ይኸው ሽሮዬንም የሰራሁ ነው ሆኖ ይሁት ማኛ ሁለተኛ እንጀራዬ ነው ዛሬ እዚህ ቤት ካመጣሁ። ዛሬ ሁለት ቀን የጋገርኩት። ይኸው አንድ የምታወጡበት ነገር የለውም እላችኋለሁ። ማሻላ ተባረካለ። ዛሬ የሚጋገርኩኝ ሁለተኛው እላችኋለሁ። አሁን ወጥን እንጀራዬ ነው ያያችሁ። ስስነቱ ደግሞ እላዩ ላይ ራሱ ይሁት ይሁት ይሁት ውብ እንጀራ ማኛ ማኛ ማንኛ እያቻት ማሻላ ተባረካላ። እንዲህ አድርጋችሁ በቀላሉ ያው እዛ ጋር ነግሬያችሁ ነበረ ታስታውሱት ከሆነ እንዴት እንዴት እንደጋገርኩት ማለት ነው። አንዲች በዚች ነው፣ በዚች እዛም ቀን በዚህ ነው የጋገርኩት። በዚች አንድ ዱቄት በዚህ ማለት ነው፣ ነጭ ነጭ ዱቄት ማለት ነው። በዚች አመጣሁኝ እና በዚች ነው ያመጣሁት ያበጠርኩበት ከዛ አንድ ብኪ አንድ ብኪ እንትን አንድ ማንኪያ የሾርባ ማንኪያ ሀሚረ የሾርባ ማንኪያ ደግሞ ብኪ ፓውደር፣ የስኳር ማንኪያ ደግሞ ስኳር፣ የስኳር ማንኪያ ደግሞ ጨው ትንሽ አድርጊ። በእጄ በደብ አድርጌ አሸሁት። ምንም እኔ እሳት ላይ ደብም አላረኩም፣ ደብም ውሃ ማን ተጠቀኩ፣ ምንም አላረኩ። ብሽት አረኩትና ለ10 ለ15 ደቂቃ በፌስታል ሸፍኜ እና ሽታን እኮ ገና በዚህ መኪና ፍሬንድ በፈላጣ መታሁት። አንዴ ብቻ አንዴ ብቻ እር አረኩት። ከዛ እቃ ውስጥ አከተትኩት ና በፌስታል ፍና አድርጌ ቁጭ አረኩት። ትንሽ ሰዓት ምሳ እስከ ስሰራ ድረስ ማለት ነው። አንድ አስራ አምስት ደቂቃ የሆነ አንድ ሀያ ደቂቃ የሆነው። ከዛ እናተ ኮፋ ሄድም ማሻአላ። ከዛ ጋር ድሮ አሉ እንዲማኛ ሁና ወጣ ትችላቸዋለች። ሽሮዬን የሚሰራ ሆኖ እዛም ቀን እንጀራውን ብቻ ጋግሬላችሁ አሳይቻቸው ነበረ። አሁን ሽሮ የሚሰራው ነጭም ይዞ እንደዚህ ሆና ሰጋንታለች። አሁን ውሃ ካለቻለሁ፣ ቅመም እራሱ ብዙ ቅመም ስላለው እንትሩ ላይ አንጨምርም። ምንም ቅመም ነገር አንጨምርም የዚህ ሀገር ተባህራት

ለምን እንዲህ ያደረገው? ጎረድ ጎረድ አድርጌ ነው ያደረኩት እንጂ በማሽን ብፈጨው ግን ደግሞ ታይት ነበር። የበለጠ አይኗን እንዲህ አትወጣም ነበረ ማለት ነው። ሙያ የራሴን ስተቴን ወይ ንገሩኝ ማለት ነው። የፈላች ነው የፈላ ውሀ ስለሆነ ይዝናት። ሰዎች፣ ሽሮውን ጨመርኩት። አሁን ሽሮውን ጨምሬዋለሁ እንደምታዩት ሽሮውን እናንተ ሁለት ማንኪያ ሽሮ ነው የጨመርኩት ማለት ነው። ግን ወፈረች። ማሻላ ሽሮ ላይ ደግሞ ከወፈረ ውሃ አይጨመርም ታውቃላችሁ። ራሱ ቀጠን ብሎ ይሻል እንጂ ተክተክ ይበል እንጂ በጣም መቅጠን የለበትም። ሽሮ ውሃ ጨመረ ብለሽ ቀጠነ ብለሽ ውሃ ስጨምሪ፣ ወፈረ ብለሽ ውሃ ስጨምሪ፣ ቀጠነ ብለሽ ዱቄት ስጨምሪ ይሄው ምን አለልኝ? ምንድን ነው የሚባለው? እረሳሁት ሆነን እረሳሁት። አይገርምም? ወላሂ እረሳሁት እ ከዛ ሽሮዬ እርፍ፣ እርፍ፣ እርፍ፣ እርፍ ዛሬ ሰው ዛሬ ሁለተኛ ነው በነገራችን ላይ የጋገርኩት፣ እላቸዋለሁ። አዎ ተክተክት በል አሁን ክድል ናደርጋት እና ተክተክት በል እሺ፣ ቤተሰቦች ይኸው ሹሮውን እንዲህ ወጥቶ ወጥቶ እንዲህ እያለቀ ነው እላቸዋለሁ። ተታክቶ እኮ ይዋት ማለት ነው። እንጀራይ ደግሞ እንደ አዘጋጅቼ ይችላል እንዳያችሁት ማለት ነው እንጀራይ ይኸው እኮ ሹሮውን ይወጥ እንዲወጣ እንዴ እንደ ይወጥ እንደ ተፋፋ እንደሚያምር ማለት ነው። አላህ አክበር ጋዜና በላሽ፣ ቤተሰብ በቅቶታል ማለት ነው። እንግዲ ብዙ ሰዓት ያልተከተኩት አሁን እንደዚህ እንዳለ እንጀራው ላይ ሙያ ሲዘርዘርልሽ ጊዜ ሙያ ሽታ አቤት ሲጣፍጥ አቤት ሲጣፍጥ አቤት ሲጣፍጥ ወይ እግሬ ላይ ራሱ ወጣ ማለት ነው። እና ቤተሰቦቼ ምን ልላችሁ ነበረ፣ እንዲህ ያደርጋችሁ። ብሉ ብሉ፣ እንዲህ ያደርጋችሁ። በእውነት በጣም ነው የሚጣፍጠው፣ በጣም በጣም እላችኋለሁ። በጣም ነው የሚጣፍጠው። ደስ የሚያላቸው በስንት ቀን እንጀራ እና ሽሮ ተገናኘን። አልሐምዱሊላህ፣ ሲጣፍጥ እውነት በጣም ይጣፍጣል። እና ቤተሰቦችን እንዲያረጋችሁ ብሎ ሰርታችሁ ብሎ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ብትኖሩ አጠገቤ ብትኖሩ አጎርሳችሁ ነበረ፣ ግን የላቸው ምንም አደረግ አችልም። ዝም ብሎ ይዋልጣል እና ሳይታኝ ራሱ ማለት ነው የገባ ገባ ነው የሚለው ይገባል ይገባል ራሱ ዝም ብሎ እንደ በሰላም ነው ግን ወደ እኮ ነው የምን መጠቅለን ነው ዝም ብሎ ራሱ እየገባ ነው እኮ ኦሆ፣ ይሄን ይመስላል። ላችኋለሁ በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ። ሼር ላይክ ያደረጋችሁ አበረታቱኝ። አመሰግናችኋለሁ ስላለን ቆይታ። ባይ ባይ።